ሰላም ሰላም፣ የቃል ቤተሰቦች ሰዎች እንዴት ናቸው? እግዚአብሔር መስገን ደናናችሁ አለውላችሁ። እግዚአብሔር መስገን ጉድና ጅራት እያደር ነው ይባላል። ና የኔ ጉድ የኔ ውዶች እና ብዙ ነገር ለናንተ ማይደበቅ ብዙ ነገር ተፈጥሮብኛል። በጣም ውስጤ አዝኗል። ሰሞኑን ሳለቅስ ነበረ። በጣም የማልጠብቀው ነገር ስለሆነ ጭንቅንቅ ብያለሁ እና ከናንተም ከማንም ማልደብቀው ነገር ስለሆነ አሁን ቀጥሬያታለሁ እህቴን ትምጣልኝና ጉዱን አብረን እንሰማለን የኔ ወዶች፣ ምክንያቱም እኔ ሰውን ስቀርበው ሳየው እንደ እንደኔ ነው የሚመስለኝ ሁሉንም ሰው እንደኔ ነው የማየው። እና ግን ሁሉም ሰው ለካ አታውቁትም ኖሯል። ሰውን ማንንም ቢሆን አናውቀውም። እኔ ብቻ እኔ እኔ እኔ የማውቀው እንጂ አናውቀውም። አብሯችሁ የሚኖረውን ሰው አላውቀውም በሉና የኔ ወዶች ተከታተሉን። በጣም ተናድጃለሁ። በጣም ውስጥ ያዝኗል። በጣም ቅጠል ለብያለሁና እኔ እንዴት ልነግራችሁ ከሚችለው ብቻ ነውና እናንተ ፍረዱ። በቃ እናንተ መፍረድ ትችላላችሁ፣ እናንተ መመዘን ትችላላችሁ፣ ሚዛን ላይ ማዋል ትችላላችሁ። እና እናንተ እንድትዳኙ ነው የምፈልገው። የቃል ቤተሰቦች ቅጥል ብያለሁ። እስቲ ምን አየሽኝ አትጠፉ ምን አይነንም ከልኪኛ ይቀርሽኩ ይሄን ሽፒን ምን ምን ነው? ምን ምን አለ? ምን ሆነ? ሻት ሁሉንም ይሁን። የእኔ ውዶች፣ እኔም ፊት ለፊት እንደምናገር ምንም ነገር እንደማልደባብቅ ስሜቴንም ህመሜንም ደስታዬንም ሁሉንም ነገር እንደምነግራቸው ሁሉንም ነገር እዩት። እኔም ካጠፋሁ ስደቡኝ፣ ችግር የለብኝም። እሺ ውዷቴ፣ እንዴት ነሽ እልኝ? ደህና ነኝ፣ እግዚአብሔር ይመስገን፣ በጣም ደህና ነኝ። እንኳን ደናዎች። አሜን፣ ደህናማ እንድትሆኝ ፈልጋለሁ። አሜን። መቀመጫም የለ ተገተሪ፣ እንደውም ቅጣትሽ ተገተሪ። ለምን እንደምቀጣት እንጂ ምስኪን፣ ምታዝኒ ሳርዬ ቆይሽ ችክር ይለም፣ ምን እንደምቀጣ ምን አጥፍቻለሁ፣ ምን በድየለ ታንጭጫጫጫትሽ። ምንም ያጠፋው ሰው እኮ ድሮ ምን ምንድን ነኝ እኔ ማነኛ አጥፍቻለሁ አይልም። እኔ ቅዱስ ነኝ ነው የሚለው ገባሽ። እኔ ቅዱስ ነኝ እኔ መልአክ ነኝ ነው እንጂ እሚለው። እኔ ተሳስቻለሁ፣ እኔ አጥፍቻለሁ እሚል ሰው አለ በአሁኑ ሰዓት? ቅዱስ ነኝ ምን አጥፍቻለሁ እኮ እያልሽኝ ነው። ጥፋተኛ ነሽ፣ ይቅርታም ጠይቅ አለብሽ። ቃል ኪዳን ነው የርጎዝም የርጎዝም። ማለት ትክክለኛውን እያስረዳችሽ ነው ልጅ ነኝ ብለሽ የርጎዝም ብትላከል ትክክለኛ ነን ተናገረች። ምንም አትናገሪ፣ በቃ ዝም በይ። በትግስት እኮ አለፍኩሽ። በጣም በጣም ዝም በይ። አንቺ አትጮህብኝ! እሺ። እኔ ማለት ነው ከቃል ቤተሰቦች ምንም እንደማልደብቅ ምንም ነው ነው፣ አይደል? ነው። እውነቱን እንድነግርኝ እፈልጋለሁ። ነው ምን ነው እውነቱን እንድነግርሽ፣ የባለፈው ነገር እውነቱን እንድነግር እፈልጋለሁ። ምንድነው የባለፈው ነገር? ትንሽ ተረጋጊ። ወደ ቀልብሽ ተመለሻል? ተመለሻለሁ። ኖርማል ነሽ? እራስሽ ነሽ ነሽ? ቃልዬ ሙች በይ። ልብሴም እቺም ቀልብ ነው ህሌና አይደለም ልብስና ስጋ አይደለም። የሚሄደው ቀልብ ህሌና ይሄ እንቅላት ማይንድ አስተሳሰብ ነው። እግዚአብሔርን ጠይቅ። ተሷጋ ነች ከእግዚአብሔር ጋር ትያያዥ። እሺ፣ ሰው ራሱ ራሱ ራሱ ራሱ በአስተዳደርና መግዛት ያለበት ራሱ ነው። አሁን የባለፈው ነገር ልክ ነው። ሱያሊ እውነቱን እንድነግሪኝ እፈልጋለሁ። እውነትሽን ነው ውሸትሽን ነው ምንድነው? ንገሪኝ። ማወቅ ፈልጋለሁ። ነገር ግለጭልኛ እኔ ማፍቀር አልችልም እንዴ? እኔ መውደድ አልችልም እንዴ? ምን ነው? ምን ነው እንደዚህ አንገበገበሽ አሊ? ግን ከልብሽ ነው ተይ? ከልብሽ ነው? አዎ ከልቤ ነው። ከልቤ ነው በጣም። ይሄ ግጡን ተጋለ ዱርዬ ጋራ ለእኔ እንኳን አይሆነኝም ብዬ ንቄ የተውኩት ሰው ጋራ አንቺ ደግሞ አብሬ ፍቅር ያዘት ይልሽ አታፍረም እንዴ? አትጩ ይቀሰውልሽ ማለት ነው። ምን አንቺ ደግሞ ጸጥ በይ። አይ እንኳን ላንቺ ለኔ አይመጠነኝም ልጁ ገባሽ? አፈቅረዋለሁ። በቃ እንግዲህ ምን ይደረግ? ምን ጣለብኝ? በቃ አፈቅረዋለሁ፣ ወደዋለሁ። ምን ምን አይተሽ ወደድሽው? ሰው መሆኑን አይቼ ነው የወደድኩት። አይደብረኝ። ለምንድን ነው የሚደብረኝ? ትሰሚያለሽ? አሊ፣ ከሌላሽ ጋና ከራስሽ ጋ እንድትሆኚ እፈልጋለሁ። ገባሽ? እና ነው ሸበላ ነው። ምን ሆነ? ወደድሽው? ወድጄዋለሁ፣ በቃ

እኔ እንዳንቺ አደላኝም። እሺ ክብሯን ከሚመጥነው ሰው ጋር ክብርሽን ጠብቂ ያልኳት ገባች እኮ በትክክል የተሸ አስቀምጠሽ ማናገር ትችያለሽ። እዚህ ግን አደባባይ ላይ ወጥተሽ አፍሽ መክፈት አትችይም። ትልቅ ሰው ነች እኮ ወደድኩት እያለች የምታንቋ ልጠው ማን ስለሆነ ክብሯ ጋር ትራመዳ እንጣላለን።